ያው የእናትህ ቅድስት አርሴማ ገድሏና ታምሯ ይነበብላል ማለት ነው። በርዘ ያመጣ ነው። እንደዛ ነው። ይሄን ሰው ትጠይቀዋለህ አሳታሚ ስልክ ቁጥር ምን አሁን ቻለው ብራዘር

ሴት ስለሆነች፣ ወይዘሮ አርሴማ አቶ አርሴማ እንድላት አጠብቀኝ? ወይዘሮ አርሴማ ነው። አይ እንቀጥልሽ። አዘጋጅና አሳታሚ ዲያቆን ወልዱ አብርሃ 0968054949 ደውላችሁ መጠየቅ 2013 ዓ.ም ታተመ፣ ታተነ በምን ጉዳይ ነው የሞተችው? አልኩ ለዝንቱ መጽሐፍ ዘጠጽፎ ዘታትሞ በዲያቆና ወልዶ አብርሃም ይላል። ቁልቢ ንዋይ ቅዱሳት መሸጫ ነው። ይኸው ስልክ የሱቁ ስልክ ማለት ነው፣ ይሄ መጽሐፍ የተገዛበት። መደወል ብቻ ነው ስልህ፣ መደወል ነው፣ መጠየቅ ነው፣ ማረጋገጥ ነው። ኔዳ አርሴማ ሰማዕት ሆና ነው አይደል የሞተችው? ስለም አስጥ አንድ ጥቅስ ከመጽሐፍ ቅዱስ ልጠይቅህ። ይቅርታ ብሎ ነገር የለም፣ ብሎ ነገር የለም። በኋላ ትጠይቀኛለህ ወንድም ብዬሽ። ወደ እናትህ ታሪክ ልንሄድ ነው ወይዘሮ ከመቃብር ክሱት ጎራይተው ይላል ቅዱስ ዳዊት። ግድ የለውም እሱን በኋላ ላይ እንደርስበታለን ወንድም ብዬሽ። አፋቸው ሲከፈት መቃብር ይመስላል ይላል። አፍህ ሲከፈት ለምን አትልም አንተ፣ ቀጥታ ኤርምያስ አፍህ መቃብር ነው እኮ ብለህ ብትል ምንም ጥቅስ መጥቀስ አይጠበቅም። እግዚአብሔር ይስጥልኝ በእውነት ስላገኘኝ። በእውነት ዳዊት ነው ያለው፣ ቅዱስ ዳዊት ነው ያለው። አሁን ልፍለፋው ምንድን ነው? አላቆመውም። መድኃኔዓለም ያለ ምስክር ነው። እንደው ይሄ ልጅ እንድታቆመውም አልፈልግም እኔ እየሰማው ነው። አፍ ግን ያው ከመመቃብር ክሱት ነው ብዬ ነው። ችግር የለው፣ ችግር የለው፣ ችግር የለው። ቴንኪ ብራዘርዬ የኤርሚያ ሳፌተ ቀፌተ መቃብር ነው አደለ? ዳዊት ያለውን ያልከው ችግር የለውም። ራፍ አምስት ነው ምዕራፍ አምስት የሚሆን ሐምሳ አምስት አሁን ልብ ብለህ የምትሰማ ዘሮ የወይዘሮ አርሴማ ታሪክ ዘወርሃ ሐምሌ ላይ አለው ከፈለክ ሙሉን ማንበብ ይችላለን የሙሉን ያነበብኩትኝ ቁጥር ሰላሳ ጀምሮ ማን ነው ከቁጥር ሰላሳ አንድ ጀምሮ ንጉሱ ከንጉሱ ጋር እየተነጋገረች በነበረችበት ሰዓት ላይ የተነጋገረችውን የእናትህን ስድብ ስማ ተቀምጠህ ከሆነ ብድግ በለብህ። በተሰማ በረከቷ ያድርብህ። የሰድቧ በረከት ማለት ነው። ቻለው እንግዲህ፣ ገጽ ሁለት መቶ ሀያ ስድስት ለከርሶሙ መብሎሙ፣ አለ ቅዱስ ጳውሎስ። ወዳቸው፣ አምላካቸው፣ ክብራቸው በነውራቸው፣ ሀሳባቸው ምድራዊ፣ መጨረሻቸው ጥፋት። ቀሰማ ነው እኮ ግድ የለም እናውቀዋለን። በአጭሩ ኤርሚያስ ወደ አምነህ በለብት ይቀልል። ጥቅስ ከምጠቅስ ጥቅሱን አታባቀል ቅዱስ ጳውሎስ ነው ያለው፣ እኔ አይደለሁም። ጠቅሳታ እባክህን እኮ አልኩህ ኤርሚያስ ወዳምን ህብለ ብትለኝ ይሻላል። ጥቅስማ እባክህን ምን ያደርግላል እኮ። ችግር የለም ወንድ ኦኬ። ገጽ ሁለት መቶ ሀያ ስድስት ገድለ አርሴማ፣ ወይዘሮ አርሴማ ዘወረሃ ሐምሌ ምን ተብሎ ተጻፈ? ከንጉሱ ጋር የነበራት ምልልስ ምን ነበረ? ንጉሱ ለአግባሽ ብሎ ጠየቃት ጥያቄ፣ የእሷ መልስ ይልኝ እችን ሴትዮ ነው። ቅዱስ ቅድስት በል ብለው የሚሉን ማለት ነው ያን ጊዜ ብሩክት ቅድስት አርሴማ ይላል እንደ ወፍ በራ ንጉሱን እዚህ ጋ የመታችበት ማለት ነው። ምን ይላል ከዚህ ክፍል ላይ? ከስ ነው ማየ ዘለፋ ተጠጣ ዘንድ አስገድዷት፣ በምትሃቷ ብዛት ግን አልታመመችም። አንቺ በእውነት ምትሃታቸውና የውሸታቸውን ነገር ቃልሽን ለሚሰማ ትእዛዝሽን ለሚፈጽም ሰው ሁሉ ታስችው ዘንድ ተማርሽ። በእውነት አንቺ የምታስችና የምታስገጂ ነሽ። ልብሽም ተንኮለኛ ነው አላት። ንጉሱ ማለት ነው። ከዛስ? ያን ጊዜ ብርቅ ቅድስት አርሴማ እንደ ወፍ በራ፣ የስድቡን ቃል ሳይፈጽም የንጉሱን ፊት በጥፊ መታችው። በዚህም ምክንያት ነው ብራዘር ወፍ የላላ ሰቅሎን የገደላት አንቆ ማለት ነው። ምክንያቱም ንጉሱን በጥፊ መታችው። እንድቻ አይነት ሰማዕት እኛ ያላየንም። በጥፊ የምትደባደብ ቀጥሎ የምትሳደበውን ስድብ ይወልዘ ይልኝ ይልኝ እዚህ እሪ በከንቱ አካባቢ አሉ የሚባሉ አይነት ሴቶች የሚሳደቡትን፣ እንሰደው በጥብ ንጉሱን በጥፊ መታቸው። እንደ ወፍ በራ የስድቡን ቃል ሳይፈጽም ስለሰደባት በጥፊ አጨሰቿ። ንጉሱን አርሴማ የነኩሴ እናት፣ እንደዚህ ዋዛ መስላህ? ለሚሰድቧችሁ መርቁ ብሎ የሚለው የክርስቶስ ትምህርት እሷ አታቀውም። እሷ በጥፊ መማታት ነው አንድ ከዛስ፣ ዳግመኛ በፊቷ በፊቱ ምራቋን ተፋችበት። ንጉሱ ላይ አክትፍ አለችበት። የኩሲናት አርሴማ ሰነፎይ አለችው፣ ማንም ንጉስ ያፈርህ፣ ወንጀለኛ ጎስቋላ፣ የሰይጣን መልእክተኛ፣ የእርኩስ ዲያብሎስ ባሪያ ካፍ የሚወጣው የቃልህ ልብን የሚያሳድፋል የክርፋቱ ሽታ የተላና የሸተተ ነውና ዛሬም ታጋሽ የምረት ባህር የትግስት ተራራ እግዚአብሔር ፈጽሞ ፈጽሞ ባጠፋ ነበር አለችው። ቅድስት የተባለችዋ ሴትዮ ነጠላዬን አቀብሉኝ የተባለች እሪ በከንቱ አካባቢ ላይ ያሉ ሴተኛ አዳሮች የሚሳደቡት አይነት ስድብ የምትሳደብ ነውረኛ ሴት ናት። የስድብ አፍ ተሰጠው ላል መጽሐፍ ንተ ማለት ነው። ሜታ ከከፈትክ ተወርዳለን። የስድባፍ የተሰጣት እናትህ ነች። የቻለው እዚህ ጋር ብራዘርዬ፣ ውሸት የሚነገርሜዩት አድርግ የምን ኡኡ ነው አሁን እንግዲህ፣ ገጥመን እኮ ገጥመን ብለናል። አንተም ወይ ሁለተኛ ቁጥር ሁለት ፈለገ የምትሆን ከሆነ ወይ እዚሁ ደቂቃ እያዝልን፣ ወይ ሌላ ቤት ደቂቃ እያዝልን እና ታወራለህ ማለት ነው። ካሜራ ከፍተህ እኔም ካሜራ ከፍቼ አይኔን እያየህ ታወራለህ በመረጫ ኦኬ። የስድብ አፍማ የተሰጣት እናት ይሄው በሮሜ መልእክት መጽሐፍ ምዕራፍ 13 ላይ ነፍስ ሁሉ በበላይ ያሉ ባለስልጣናት ትገዛ ብሎ የሚለውን አምላካዊ ቃል ተላልፋ ንጉስ ላይ ምራቋን የምትተፋ ባለጌ ሴትዮ አርሴማ ባለጌ እያላችሁ መጽሐፍ ትችላለች። የትኛውም ሐዋርያ እንዲህ አላደረገም። የትኛውም ነቢያት እንደዚህ አላደረጉ ለጣሁት ንግሱ ገድ አድርግ ሜዩት አድርግ የምታወራው ከኤርሚያስ አበበ ጋር ነው። ሜዩት አድርግ። የእናትህን ብልግና ላሳይ ይገባል። እናቴ ነች ብለህ ስላልክ አርሴማ ባለጌ እያላችሁ ጻፉ። ምራቁን ሰው ንጉስ ላይ የሚተፋ ባለጌ ነው። ሰው ፊት የሚተፋ ባለጌ ነው። ይህን ሰው ጻድቅ ልንለው አንችልም። ባለጌ ናት፣ የንጉስን ጉንጭ በጥፊ ነው የመታችሁ። ባለጌ ናት፣ ትሳደባለች። የአፈር ወንጀለኛ፣ ጎስቋላ፣ የሰይጣን መልክተኛ፣ እርኩስ ማደሪያ እያለች የክርፋት ሽታ ከአፍ የሚወጣ ባለጌ ሴት ናት። ኦኬ፣ ባለጌ ወይዘሮ አርሴማ ባለጌ ናት። በዚህ ምክንያት ነው አንጠልጥሎ ፌላላ እንደ የሰቀላት እና የገደላት። ለክርስቶስ ሞተች ይለኛል እንዴ? ዳርያዝ ዳርያዝ ምን ነው? ስንቶቹ ለክርስቶስ በሞቱበት ሰማዕት የሆኑበት የነ ቅዱስ እስጢፋኖስ እና አንቲጳስ እና ሌሎቹ ቅዱሳት ሐዋርያት ማንንም በጥፊ አልመጡም። ሰማዕትነት ዝም ብሎ አንስተህ የምትሰጠው አይደለም።